አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም። ሰኔ አራት በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህም ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞች ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ተቀበል ዘንድ ተነስተ ወደ መኮንኑ ሄደ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመነ አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደ ሚባልም መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮሆ በየራሱ በሆነ ስቃይም እንዲያሰቃያቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ ሰማዕትነት አክሊልም ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ እንዴናው መኮንን ከብሶች እስረኞች ሰማዕታት ጋራ ላከው። እርሱም ያሰቃያቸው ጀመረ። ተረከዙን ሰንጥቀው በገመድ አግብተው በከተማው ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረጉ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራይኛ መጣለትና መርዝ የተመላው ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ምን ጉዳት ሳይደርስበት ቀረ። ከመሰቃየቱም በደከመ ጊዜ ራሱን በሰፊ እንዲቆርጡት አዘዘና የከበረች ራሱን ቆረጡት። የድል አክሊልም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ለዛረሙ ትኖር አሜን። በዚችም እለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብለያ አገሮች ገዢ ነበር። የእናቱም ስም ኤልሳቤት ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቃ አምላክ ዮሐንስ ጋራ በስም አንድ ሆኗልና በተግሳስ እና በፈርሃ እግዚአብሔር ያሳደጉት የቤተ ክርስቲያን መጻሕፍት ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘሙና ሁሉ ከእግዚአብሔር መንገድ እንዳይወጣ ታጸናው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። በከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳጦስንና የሐራቅሊን ሌሎችም አገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው አንተ ተነግሥ ዘንድ ወደ አንጾኪያ ሄደህ የንጉስ ኑማሪያስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱስም በሆኑ ይህ መልአክ ነሆነ ግን ከአፉ የእግዚአብሔር ስም ከሰማ አንጾኪያ ሄዳለው አለ። ከዚህ በኋላ ወደ አንጾኪያ ከተማ ሄዶ ንጉስ ዲዮቅልጥያኖስንም ተገናኘው። ንጉሱም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሶ ጋር ያለ ከሃዲ ዲዮቅሊጢያኖስ አጵሎንን ያመጡለት ዘንድ አዘዘ። ያንንም ጣዖት ባመጡለት ጊዜ ቅዱስ ዮሐንስ አይቶ አቀልለው፣ ስለዚህም ስራ ንጉስን ረገመው ሰደበውም። ንጉስ ዲዮቅሊጢያኖስም ቅዱስ ዮሐንስን ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤት ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱም ጋራ መላእክት አሉ። ይዞም ሳመው፣ ብዙዎች ቃልኪዳሮችን ሰጠው። በማግስቱም ንጉሥ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበና ለአጵሎናን ለአርዳሚ ስገድ አለው። ቅዱሱም የሰው እጅ ለሰራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋራ መታረቅ ሽቶ ብዙ ሽንገላን ነገርን ተናገረው። ከዚህም በኋላ ግብር ያስገብር ዘንድ ከሹመት ጋራ ወደ ግብፅ አገር ላከው ወደ ግብፅ ገዢ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼሃለሁ። ቅዱሱም ይህን ምክንያት ይዞ የጠዋታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርቆስ በሰማዕታት ራስ መቁረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያ ጊዜ ከሰኢድ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ እለስክንድሮስ፣ ዮሴፍ፣ ይስሐቅ እና ስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉ እኛ ክርስቲያኖች ነን እያሉ በግልጥ ጮሆ ያን ጊዜ መኮንኑ ይዞ ያለረረ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግረ ብረት እንዳሰቃዩትና ወደ እንጽና አገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉም መልስም የተነሳ ተቆጣ። በባላ እንጨት ላይም ሰቀለው። በመንኮራኩር አጣበቀው እንዲጨምቁት። ከዚያ ከባለው አውርደው ስጋውን እስኪቀልጥ ሆዱ ላይና ራሱ ላይ በቀጭን እንዲደበድቡት አዘዘ። ምድሪቱም በደም ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላም በማረጃ ቢላዋ ቆዳውን ገፎ ቁስሉን በማቅ ያሹት ዘንድ ዳግመኛ አመድ ጎዝጉዞ በላዩ የእሳት ፍም በጎኑ በታች አድርገው በላዩ እንዲያስተኙት አዘዘ፤ እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ ጆሮቹም ላይ እንዲጨምሯቸው አዘዘ። እንዲህም አድርገው ከወኅኒ ቤት ጨመሩት። በዚያም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጠናው። በማግስቱም ከወኅኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ገነባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላ ባለሴፍ መጥቶ እግሮቹን እና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ መስተጋደል ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የአርቃድዮስ የእቱ የዲሞናሲያ፣ የግብፃያኑ አሞኒና የሚናስ የንጉስ ዲዮቅልጤኖስ ጭፍሮች የገደላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባብሶይ ጋር በጨምሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሱም ደርሰው ረገሙት። እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን እንደማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። ራሳቸውንም በሴፍ እንዲቆርጧቸውና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊል ተቀበሉ። ለእግዚአብሔር ምስጋና ይግባው። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ዕለት በከሐዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆቿ ክርስቲያኖች ነበሩ። በሎላትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንንም መጻሕፍተ አባቶቻችንም ሐዋርያትም ሕግና ስርዓት ሁሉ ያስተማሩ አሳደጓት። ከዚህ በኋላም በአደገች ጊዜ ወላጆቿ ለአንድ መስፍን ልጅ ያጋቧት ፈለጉ። ቅድስቱ ይህንን በመንፈስ አወቃ። ከተቀመጠችበት ተነስታ ፈጥና ወደ ምስራቅ ተመልሳ መቶ ስግደት ሰገረች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌቴ ኢየሱስ ክርስቶስ ሆይ ወደ አንተ የሚደርስባት የከበረችና የቀናች መንገድ ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆነ አቤቱ አትተወኝ። የከበደ የአለማዊ ፍላጎት ሸክምን ተሸካሚ አታድርገኝ ቀላልና ልዝብ የሆነ ቀንበርህን እሸክም ዘንድ ትከሻን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጓ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል አሳብ መጣባት። ተነስቼ በስውር ልውጣ ወደ ሩቅ ሀገርም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴኗን ጠራች፣ ወይን አምጥታ እንድታጠጣትም አዘዘቻት። አመጣችላትም። ባመጣችላትም ጊዜ ከእርሷ ጥቂት ቀምሳ ያመጣችውን ወይን እስቲያልቅ ተጠጣ ዘንድ ብላቴናን አዘዘቻት። ከስካራም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ የኔንም ልብስ ውሰጂ አለቻት፣ ሰጠቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ የኔንም ልብስ ውሰጂ አለቻትና ሰጠቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ የኔንም ልብስ ውሰጂ አለቻትና ሰጠቻት። የወይኑም ስካር አምሯን ነስተዋታልና፣ ተኛ ያለቻት። በላዩም እንቅልፍ በከብራት ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿም አደራ የራቀ ነበርና ረቃ። በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካዲው ዲቅሎጦንስ ፊት የሚሸሹ ሰዎች አገኘች። እናንተ ከወዴት ናችሁ ብላ ጠይቀቻቸው። የእያንዳንዳቸውን ሀገራቸውን ነገሯት። ደግማ ወዴት የላላቸው አለቻቸው። እነርሱም ስለ ሃይማኖት ከዴቁሊቃኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዴቁሊቃኖስ ታደርሰኛለችና አለቻቸው። አሁን ታደርሻለች አሏት። ከዚያም ጥቂት ተጉሳ ቆማ ረጅም ጸሎትን ጸለየች። ወደ ዴቁሊቃኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮግሪጤኖስም የክብር ባለ ቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሮን ስገጂ አላት። የሰው እጅ ለሰራው ለረከሱ አጋንንት ማደሪያ ለሆነው እንዴት ትሰግዳለሁ? አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ስጋዋ ተቆራርጦ ስቲወርቅ ድረስ በከተማው ጥጋጥግ እንዲጎትቶ አዘዘ። ይህንንም አድርጎ ወደ ወኅኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አማሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትንስ ላንተ ነው የኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ተነሻለሽና አላት። አንተ ሰነፍ የኔን ተወና ለአንተም የደን ትንሣኤ አለህ አለችው። ይህንም በሰማ ጊዜ አጥንቶቿ ሁሉም እስቲሰባበሩ በብረት በትሮች እንዲደበድቧት አዘዘ። ይህንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታች እሳት እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወኅኒ ቤት እንዲያስገባት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጡላት ዘንድ አዘዘ። እርሷም ምንም ህመም እንዳላገኛት ሆና በጉራ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችን የክርስቲያን ሴት የስራን ጽናት እዩ፣ ትናንትና በእሳት ሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ስሬስ አላውቅም፣ ነገር ግን ፈጠሬ ስሬን የሚሽር ነው አለችው። ከዚህም በኋላ እሺ አሰኛት ዘንድ ሊሸነግራት ጀመረ። እምቢ ባለችው ጊዜ ራሷን በሰይፍ ቁርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገልጾላት ብዙ ቃል ኪዳኖች ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስመሽ የሚመጸውተውን የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግስተ ሰማያትም ወርሰዋለሁ አለ። ከዚህ በኋላም አንገቷን በሰይፍ ቆረጡ፣ በጌታችንም ዘንድ የድል አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከታም ከኛ ጋር ይኑር ለዛለሙ አሜን። በዚችም ዕለት የአባ አሞና የሚናስ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዛለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ አምስት በዚች ቀን ታማኝና ተጋዳይ የሆነ መስቀል አቀሪው አባት።